ጤና ይስጥልኝ ኔታ ባለፈው ሳምንት ገብርኤል የሚለውን ሳምንት በስፋት አስተምሮናል ዛሬ ደግሞ ከዛሬ ጀምሮ ያለው ሳምንት ኒቆዲሞስ ይባላል ለምን ኒቆዲሞስ ተባለ ይህንን ቢያብራሩልን እሺ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን እንኳን ተመልካቾች እንኳን አደረሳቸው አደረሰን ፈጣሪያችን ክብር ምስጋና ይግባው ኒቆዲሞስ የተባለበት ምክንያት ዛሬ ሳምንት ማለት ነው። ሳምንትን እስከ ተጽእኖ ድረስ ኒቆዲሞስ ይባላል። ኒቆዲሞስ የተባለበት ምክንያት ይህ ኒቆዲሞስ ምሁረ ኦሪት ነው። በአይሁድ ዘንድ የተወደደ ሰው ነው። ኦሪትን የተማረ የሚያስተምር፣ እንደገና ደግሞ አይሁድን የሚያስተዳድር ነው። ሌላ ደረጃ ደግሞ ምን ነበር ባለ ንብረት ነው ይላሉ። በጣም ገንዘብ ያለው እና ተወዳጅነት ነው። በዚህ ሁሉ በአይሁድ ዘንድ እሱ በጣም ተፈሪ ሰው ነው። አይሁድም ያከብሩት ነበረ። በዚህ ምክንያት የሚያከብሩት ሰው ሆኖ እያለ እንደገና ደግሞ ምሁረ ኦሪት ሆኖ እያለ የተማርኩት እውቀት ይበቃኛል ሳይል ከመድኃኒታችን ከኢየሱስ ክርስቶስ ሌሊት ሌሊት እየሄደ ይማር ነበር ይላል። ሌሊት ሌሊት እየሄደ ይማራል ወንጌልን። እንዴት ሌሊት ሊሄድ ቻለ ሲባል ግን በሶስት ወገን አባቶቻችን ያስቀምጣሉ። በሶስት ወገን ይተርኩታል። ሌሊት የሄደበት ምክንያት አንደኛ አይሁድ ይጣሉኛል ብሎ ስለሚፈራ ነው። ሌሊት የሄደበት እንዳያዩት ከእነሱ ተሰውሮ ለመሄድ ሲል ያው እነሱ እንግዲህ አስተማሪያቸው ነው፣ አለቃቸው ነው። በዚህ ምክንያት ደግሞ ከዚያ ሄደ ሲባል ሌላ ጥላቻ እንዳይነሳበት ከዚህ ለመሰወር ሲል ከአይሁድ ለመሰወር ሲል ሌሊት ይሄዳል። ሁለተኛው ሌሊት የሚሄድበት ምክንያት ቀን ሲያስተምር ስለሚውል ሲያስተዳድር ስለሚውል ያው ይፈርዳል፣ ይተቻል። በዚህ ሁሉ ስለሚውል ሰዓትና ጊዜ አያደርሰውም ነበር እና ሌሊት ይሄዳል ይላል። ሶስተኛው ደረጃ የሚሄድበት ወይም ሶስተኛው ምክንያት የሌሊት ልብ ክት ነው ይላሉ አባቶች ሲያስቀምጡ የሌሊት አይምሮና የቀን አይምሮ አንድ አይደለም ቀን አይምሮችን ይበተናል ህሊናችን ይበተናል የምንይዘውን ነገር አስተውሎ ለመያዝም ሆነ ለመሰብሰብ በጣም ይቸግረናል ሌሊት ከሆነ ግን ሁሉንም ነገር ማየት ስለማንችል ህሊናችን ይሰበሰባል አይምሮችን ክት ይሆናል በዚህ ሰዓት በትንሽ ሰዓትና በትንሽ ደቂቃ የሚነገረውን ነገር መያዝ እንችላለን ማለት ነው ለዚህ ነው እሱም ሌሊት ሲሄድ የነበረው ቀለሙን ለመያዝና ለማስረጽ እንደገና አይምሮ ክት እንዲሆንለት እንዲሰበሰብለት ነው ይላል በዚህ ሁኖ እየተማረ ያለ ሌላው ኒቆዲሞስ ትልቁ ነገር እንደው ከፈጣሪያችን ኢየሱስ ክርስቶስ የተማረው ትምህርት ስለ ጥምቀት ነው ስለ ጥምቀት በሰፊ የተማረ ማን ነው ቢባል ኒቆዲሞስ ነው ከጌታችን ኢየሱስ ክርስቶስ እየሄደ ሲማር ጌታችን ኢየሱስ ክርስቶስ የተወለደ እማይ እየሪ አለ መንግስተ ሰማያት መንግስተ ሰማያትን ዳግመኛ ያልተወለደ ሰው አያትም ሲለው እንደሰው ካረጀ ካፈጀ በኋላ ወደ እናቱ ማይፀን መግባት ይችላል ብሎ ይህን ጥያቄ አቅርቧል። ለዚህ መድኃኒታችን ኢየሱስ ክርስቶስ መልስ ሲሰጠው ዘይተወልደ እማይ ወን መንፈስ ቅዱስ ይህ ማለት ከእናቱ ማይፀን ይገባል ማለት ሳይሆን ከመንፈስ ቅዱስ ከመንፈስ ቅዱስ እና ከውሃ ካልተወለደ ወይም አንድ ሰው ካልተጠመቀ ማለት ነው። ካልተጠመቀ ከስላሴ ልጅነትን አያገኝም። ከስላሴ ልጅነትን ካላገኘ ከእግዚአብሔር ጋር አንድነት የለውም እና ይህን በቅድሚያ ማድረግ አለብህ ብሎ አምላካችን ኢየሱስ ክርስቶስ አስተማረው። እሱም ይህን ትምህርት ተቀብሎ ስራ ሰራ ማለት ነው። በዚህ ሁሉ ተወዳጅነት አግኝቶ በተለይ ኒቆዲሞስ በቃ ከመድኃኒታችን ኢየሱስ ክርስቶስ ሌሊት ትምህርት ብቻ አልነበረም የሚሰራው ስራ፣ ስግደትም ነበር፣ ሲሰግድ ነበር የሚያደርጉ ለፈጣሪው ማለት ነው። በዚህ ሁሉ ተወዳጅነትን አግኝቶ ከዮሴፍ ጋራ መድኃኒታችን ኢየሱስ ክርስቶስ ከመስቀል አውርዶ ለመገነዝ በቅቷል ማለት ነው። ሐዋርያት ባልተገኙበት ሰዓት እሱ ተገኝቶ እሱ ተገኝቶ መድኃኒታችን ኢየሱስ ክርስቶስ ገንዞ ለመቅበር ያበቃው እሱ ነው። ይሄ ሁሉ ደግነቱ ነውና፣ በዚህ ደግነቱ ደግሞ አባቶቻችን የዛሬውን ሳምንት ኒቆዲሞስ ብለው በእሱ ስም እንዲጠራ አድርገውታል ማለት ነው። መድኃኒታችን ኢየሱስ ክርስቶስ ያስተማረው ደቀ መዝሙር ስለነበረ፣ ተወዳጅ ደቀ መዝሙር ስለነበረ፣ እንደገና ደግሞ ይሄ ጦሙም የአምላካችን የኢየሱስ ክርስቶስ ጦም ስለሆነ አምላካችን ኢየሱስ ክርስቶስ በጦመው ጦም ውስጥ አሁንም ደግሞ የሚወደው ደቀ መዝሙሩ ኒቆዲሞስ እርሱ መሰየም አለበት ብለው በቤተ ክርስቲያናችን ሊቃውንት በዛሬው በዚህ ሳምንት ማለት ነው የሱ ስም እንዲጠራ አድርገውት ኒቆዲሞስ እያለች ቤተ ክርስቲያኗ የኒቆዲሞስ ስም እየጠራች ፈጣሪዋን ስታመሰግን ትሰነብታለች ማለት ነው። እሺ፣ ቃሉት ያሰማል ኔታ